አንተ ስምህ ገለታ ሆኖ አንድ ቀን እኔ ገለቴ ብዬ ጠርቼ አውቃለሁ? አረ እኔ እያቆላመጥኩህ አይደለም። እኔ እንደውም ስምህ በስንቴ ነው የሚመስለኝ እኮ። ቅር ካልህ ደግሞ ይቅርታ። ይቅርታ የረፈደ ይቅርታ። ውሻ ከሄደ ጅብ ጮኸ እንደሚሉት የሙሉ ቀን አብሮ አይደለም። ጅብ ከሄደ ውሻ ጮኸ። በቃ ጩኸት ነው አይደለም? ዋናው ጩኸት እንደኔ እኮ ነው። እንደኔ ማለት ነው። ጮክ ጮክ ምን አመጣው ታያለህ። ህዝቡም ቢሆን አንድ ቀን የለምን ፕሮግራም ያለህ የበስንቱ ቅጣው ያለህ፣ ማለቱ አይቀር በስንት ያትበለኝ። አንተ ሰው ምን ሆነሃል? እስከ ዛሬማ ታባርረኛለህ ብዬ ፈርቼ ነው። አሁን ግን የራሴን ቢዝነስ የጀመርኩ ሰው ነኝ። ቀሽት እንዴ፣ ምን ነው በስዬ? እንደት ፈገግታን እኮ እንዴት እንደምወደው። ኧረ እንግዲህ አንዴ ቅርካላል እንደሱ ሆነ። ፎቶ ላንሳ፣ ትንሽ ፈገግ ያን ወደ ከአንገት ዘቃ ጥርስ ፈገግ ወደዚህ። እሺ፣ ለምንድነው ግን የጥርስ ሕክምና ማስታወቂያ ማሰራው? አለ እኮ ፖቴንሻሉ አለ። ያው እድሉን አለማግኘት ነው እንጂ። ጥቅል ጎመን፣ አበሻ ጎመን። አሃ ኑ ኑ፣ እንደ እንደ እንደ ኑ ግቡ፣ ግቡ ጎረምሶች ግቡ እንጂ። ወዴት ወዴት ተጎረመሰ ማለት ነው። ማምሻ ጀመራችሁ። አዲስ ልጅ ስለመጣ አቴንሽኑ ተሰርቋል አይንም ብላችሁ ነው? አይደለም፣ አይደለም ሙሉ ቀን እያስጠናን ነበር። ዝም ሙሉ ቀን ደውዬለት ነበር። ከሱ ጋር ነበራችሁ? እስኪ መሽ ምን ታደርጋላችሁ? አይቴ ዙፋን ጋር ነበርን። እስከዚህ ሰዓት እስኪ መሽ ድረስ ምን ታደርጋላችሁ? እያስጠናናት ነው፣ እውነቱ ነገሩ። እርሜን ላውጣ! ተበላሽታችኋል። አልባሌ ቦታ ነው ያመሻችሁት። ኧረ አይደለም። ወይም ፓስቴ መብላት ጀምራችኋል ማለት ነው። ፓስቲ ምንድን ነው? ፓስቲ እንኳን አታቅም። ፓስቲ ነው ይሄ ዱቄት ተበክቶ በዘይት የሚጠበሰው እንደዚህ ድቡልቡሉ። እሱ ቆቆራ አይደል እንዴ? ስሙ ቢለዋወጥ ዱርዬነት ዱርዬነት ነው። ቆቆርና ዱርይነት ደግሞ ምን አገናኛቸው የዘንድሮ ልጆች ብዙ የማይገባችሁ ነገር አለ አሁን እኔም ወሬ አልፈልግም እንዳታረሳሱኝ የትና ምን ስታደርጉ እንደነበር ንገሩኝ ንገሩኝ ምንድን ነው ምታሾካሽኩት ንገሩኝ እንጂ ምንድን ነው ሂሩት ምን ሆነች ምን ነው የምታወሩት? እኔ እንጂ አላቅም ብቻ ሰሞኑን ስታይን ትናደዳለች፣ ትጮሃለች? ጸባዩ በጣም ነው የተለዋወጠው። አድርግ እንዳታረግም የኛ ሄሩት እናንተ እስካሁን ምን ትሰራላችሁ ገብታችሁ አተኙም እንዴ ሰላም ነው ወይ ሰላም ነው ምን ሰላም አለ ይሄ አረ ሰላም ነው ፍጹም ሰላም ሄሩት ሰላም ነው የለኛ እንደዚህ ቁጭ ብሎ ቲቪ እያየ በልተነስና ልጁን ታግዘኛለን እያስቸግረኝ ነው

እንደዚህ ብለሽ አታዩም። አንሳው፣ አደሲ ሚስትህ። ቆሻሻሽ እንዳትገቢ ብዬ ነው። የራስን ቆሻሻ ሳታነሳ ነው የምን ጨዋታ ነው? ጨዋታውማ፣ የምን ጨዋታ ነው የሚለው ይልቅ ዚፕን ስጋ ጨዋታውንማ ታውቂዋለች። ጫማ ተፈቷል፣ ይጥልሀል በኋላ ተፈቷል። እን ጫማ፣ ልጆች ታውቀዋለች

አንተ ብለህ ብለህ የልጅ አገር ቀሚስ ትለብሳለህ እንዴ? ያሬ የልጅ አገር አይደለም የማየህ ነው። ታዲያ የማየህስ ቢሆን ውሌ፣ እንዲ እያልኩኝ ካልወጣሁ እኮ ሰላም ማግኘት አልቻልኩም። በአንድ ቀን ሰላም አሳጣች። እኔ ምን በስዬ፣ ከማፍቀር መፈቀር ይከብዳል። በል በል፣ አዎ፣ ምን ነው የሚሻለው እንዴ? ቢከብድ እንጂ አይቀልም። አሁን ወደ እናንተ የመጣሁት እንድታመክሩኝ ነው። አንተ ባለትዳር አደለ እንዴ? ቅሌታ ጨፍኝ፣ ዓይንሽን ጨፍኝ። ታምር ነው ማሳሽ። ጨፍኝ፣ ጨፍኝ፣ ዝም እንዳከፍች ግለጪ ስልሽ ትገልጫለሽ። ግለጪ ሆ። ሶፋው እንደ አቀማመጡን አልወደድሽው? በጣም በጥንቃቄ ተጨንቄበት እኮ ነው ያስተካከልኩት። መጀመሪያም እንደዚህ አልነበር እንዴ? የኔ ነው ጥፋቱ። አይ ቦታው እሺ፣ ትቆይ ጠጋ፣ ትንሽ ትንሽ። አሁንስ ያው ነው እኮ በስዬ፣ እንዴ 55 ሴንቲሜትር ክፍተት ሰጥቻቸዋለሁ እኮ እንዴ፣ አይታይሽም? አሁን ደሞ ወደ ብርጭቆ ብርጭቅስ እየሽ ሲኒ ተሰባሪ እቃዎች በጣም ጥንቃቄ የሚፈልጉ አያቸው። ሦስት ሦስት ሴንቲሜትር ክፍተት እየሰጠው ነው የደረደርኳቸው። ለምን ማለት ጥሩ ሦስት ሴንቲሜትር ለአየር መተላለፍ ለቬንቲሌሽን ምክንያታዊ ክፍተት ነው። አመሰግናለሁ። አሁን ደግሞ ወደ ፍሪጅ። ክፈችው፣ ክፈችው ሂሩቴ፣ በእጅሽ በራስሽ ክፈችው ታራ እንደ እንደ ምንድን ነው? በስንቱ ያልተላጠሽ ሽንኩርት ፍሪጅ ውስጥ አይገባም አለ። ጥርጥር የነበረ እኮ በእናትሽ፣ ምን ሆነሻል? በስዬ እንደ ምንድን ነው? አሁን የተቆላ ቡና ፍሪጅ ውስጥ ምን ያደርጋል? አይገባም፣ አይገባም። አውቃለሁ። ቀላል ሰው አደረግሽኝ ነው። ያው ቀይ ነው ያስገባሁት። ለምን? ለከለር ስብጥር ነው። ቀይ አረንጓዴ፣ ጥቁር አረንጓዴ ይደገማል።